ቅርስ ለማህበረሰብ መገለጫነት፣ ለሀገር ገጽታ ግንባታ ብሎም ለምጣኔ ሀብት እድገት የላቀ አስተዋጽኦ ይኖረዋል። ቅርሶችን ጠብቆ ለማቆየትና ከዘርፉ የሚገኘውን ጥቅም ለማሳደግ በተባበሩት መንግስታት የትምህርት የሳይንስ እና የባህል ድርጅት ዩኔስኮ ውሳኔ በየአመቱ ግንቦት አምስት የዓለም ቅርስ ቀን ተደርጎ የሚከበር ሲሆን የዘንድሮ የአፍሪካ ዓለም አቀፍ የቅርስ ቀን በደቡብ ኢትዮጵያ ክልል ማህበራዊ ክላስተር መቀመጫ አሪዞን ጂንካ ከተማ ተከብሯል። በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የአሪዞን ዋና አስተዳዳሪ አቶ አብርሃም አታ መሰል መድረኮች በዞኑ መዘጋጀታቸው በአካባቢው ያሉ ታሪካዊና ተፈጥሯዊ ቅርሶችን ለዓለም ለማስተዋወቅ እድል የሚፈጥር መድረክ መሆኑን ገልጸዋል። በተለይ የታችኛው ኦሞ ሸለቆ አካባቢ ያሉ ቅርሶችን በሚገባ በመንከባከብ በዛ ውስጥ ደግሞ ብዙ የኢኮኖሚ ጥቅሞችን ማግኘት የሚችልባቸው ብዙ መንገዶች ያሉበት ስለሆነ እንደዚህ አይነት መድረኮች ለእኛ ላካባቢያችን፣ እና በዚህ ላሉ ቀጠናዎች ብዙ መረጃዎች እንድናገኝ እድል የሚፈጥር ስለሆነ በዚህ አጋጣሚ በራሴና በዞኑ አስተዳደር ስም የምክትል ዋና ዳይሬክተር እና ከሳቸው ጋር ያሉ አጠቃላይ የማናጅመንት አባላትን ምስጋና ለማቅረብ ይፈልጋሉ። የደቡብ ኢትዮጵያ ክልል ባህል ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ በመድረኩ ባስተላለፉት መልእክት ክልሏ የበርካታ ቅርሶች ባለቤት መሆኗን አመላክተው በክልሉ ያሉ ቅርሶችን ጠብቆ ለመጪው ትውልድ ለማስተላለፍና ከዘርፉ የሚገኘውን ጥቅም ለማሳደግ እየተሰራ እንዳለ አስረድተዋል። ክልሉ በዓለም ትምህርት ሳይንስና ባህል ጥናት ዩኔስኮ ያስመዘገባቸውን ሶስት ቅርሶችን የማስጠበቅና ሌሎች ተጨማሪ ለዓለም የሚበቁ የሚዳሰሱና የማይዳሰሱ ቅርሶችን ለማስመዝገብ እየሰራ እንደሚገኝ አመላክተው የቅርስ ጥበቃ ባለስልጣንም ሂደቱን እንዲያግዝ ጠይቀዋል። በክልላችን ሶስት የሚሆኑ ቅርሶች በዓለም አቀፍ የተመዘገቡ የታችኛው ኦሞ ሸለቆ ኮንሶ፣ መልካ ምድር መካነ ቅርስ ሌላው ሲሆን የጌዲዮ መልካ ምድር ቅርስ ደግሞ ሶስተኛው ነው። አሁን በአለም የማይዳስሱ ቅርሶቹ ለማስመዝገብ የወላይታ ብሔረሰብ ዘመን መለወጫ በዓል ግፋታ፣ ጋሞ ብሔረሰብ ዱቡሻ እርቅ ስነ ስርዓት የሚፈጽሙበት ባህላዊ ስርዓት፣ ሌላው ሶስተኛው የደራሼ ዞን የትንፋሽ የሙዚቃ መሳሪያ እና ሙዚቃ ጫወታውን በማይዳስስ ቅርስ በአለም አቀፍ ለማስመዝገብ ጅምር ስራዎቹ እየተሰሩ ይገኛሉ። ስለዚህ ቅርስ ጥበቃ ባለስልጣን እነዚህ በሂደት ላይ ያሉ ሶስቱን የማይዳሰሱ ቅርሶችን በማስመዝገብ በምንሄድበት ሂደት ልታግዙና ከጎናችን ልትሆኑ ይገባል የምል ጥሪ ለማስተላለፍ ይፈልጋለሁ። የኢትዮጵያ ቅርስ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ህይወት ኃይሉ ኢትዮጵያ የተለያዩ ዓለም አቀፍ የቅርስ አስተዳደር ስርዓት ስምምነቶችን ተቀብላ መፈረሟን አመላክተው ሀገሪቱ ለዓለም የምታስተዋውቃቸውና የኢኮኖሚ አቅም የሚሆኑ በርካታ ቅርሶች እንዳሏት አስረድተዋል። በዓለም አቀፍ ከተመዘገቡት ቅርሶች አንጻር የአፍሪካ ሀገራት ቅርሶች 12 በመቶ ብቻ መሆኑን ያመላከቱት ወይዘሮ ህይወት ሀገራችን ኢትዮጵያ 12 ቅርሶችን ያስመዘገበች መሆኗንና ካላት የሚ የሚዳሰስ እና የማይዳሰስ እምቅ የቅርስ ሀብት አንጻር በቂ አይደለም ብለዋል። ዝቅተኛ ድርሻ ቢኖራትም አገራችን ኢትዮጵያ ወደ 12 የሚዳሰሱ ቅርሶችን በማስመዝገብ ከደቡብ አፍሪካ እኩል ናት ማለት ነው። ግን ካለን እምቅ አቅም ብዙ ስራ ይጠይቀናል። ኢትዮጵያ ደግሞ ያላት አቅም በጣም በርካታ ስለሆነ ይህንን በቀጣይ አጠናክረን መስራት ይጠበቅብናል የሚለውን ነገር በዚህ አጋጣሚ ማንሳት ፈልጋለሁ ማለት ነው። ቅርሶችን ማስተዋወቅና መጠበቅ እንዲሁም ከመስህብነት ባለፈ ለገጽታ ግንባታና ለዘርፈ ብዙ ጥቅም ለማዋል ማህበረሰቡ፣ ተቋማትና የምርምር ማዕከላት በኃላፊነት እንዲሰሩ ወይዘሮ ህይወት አሳስበዋል። እንደ መንግስት ቅርሶችን ለመንከባከብ ቅርሶችን ለመጠበቅ ለመጠገን ከፍተኛ ትኩረት የተሰጠበት ወቅት ላይ ነው ያለ ነው። በፌዴራል የታየውን ኮሚትመንት ክልሎች ላይም የተጀማመሯሉ፣ የበለጠ የማጠናከር በየደረጃው ያለው አመራር ለዚህ ትልቅ ትኩረት መስጠት መቻል አለበት። ምክንያቱም እነዚህን ቅርሶች ተንከባክበን ለትውልድ የማስተላለፍ ኃላፊነት አለብን ማለት ነው።